በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤል ድርሳን ለመጻፍ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናውና ረዴቱ ከኛ ጋር ይኑር እስከ ዘላለሙ አሜን። እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖት የጸና ምግባሩ የቀና የቁስጥንጥንያ ንጉሥ በሚሆን በቴዎዶሲዮስ ንጉሥ በንጉሱ በአርቃዲዎስ ዘመነ መንግሥት በሊቀጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያን ዘመን የንጉስ አርቃዲዎስ ንጉስ ንግስቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገስጻት ጀመር። እሷ ግን የሚነግራት ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግስቲቱ እንደ ልማዷ የአንዲት መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄታ አባቴ ሆይ ንግስት አውዶክስያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዚችን የድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሁፍ በደብዳቤ ጽፎ ለንግስቲቱ ላከባት። አሁንም አይቻልም በማለት በእንቢታዋ ስለ ጸናች፣ ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስንም ስጋውና ደሙን እንዳትቀበል አወገዛት። በዚህም ጊዜ ደሞ አፈልቶ ቁጣ ስለተመላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሷ ጉዞ ከሹመታቸው የሻራቸውን ኤጲስቆጶሳትን ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱኝ ያለቻቸው እነርሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ እረፍት ስላልሰጣት ወደ ቄርሎስ መልእክተኞችን ላከች። ሌሎችንም ብዙ ጳጳሳት ሰብስባ ጳጳሱ ኤጲፋኒዎስንም አስጠርታ ሊቀ ጳጳሱ ዮሐንስ ከኔ ጋር ሊኖር አይገባውም። እስከ መቼ እሰደው ዘንድ ግን አይቻለኝም፣ ከመጎ ተግባሮቹ ብዙዎቹ ትዝ የሚሉኝ አሉና። ቢሆንም እናንተ በህግ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከስልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ፣ አለቻቸው። እነርሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖት፣ በምድር በሰማይ የመላ ይህን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን? አሏት። እሷም በሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታቸው ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጽምባቸው አብያተ ክርስቲያናት ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። እነርሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም ራሷ እንደፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህም በኋላ ኤጲፋንዮስን ወደ ዮሐንስ ልከው የተጠነሰሰለትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከኔ አይለዩምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በራሳቸው የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግስቲቱን ቤተ መንግስት እናቃጥላለን፣ ካስፈለገም ከሚስቶቻችን እና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም አሳልፈንም አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተው ተዘጋጅተዋል። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ህዝቡ ይሰባሰባሉና በዚያ የእግዚአብሔርን ቃል በምናስተምራቸው ወቅት ከልባቸው ጥርጣሬ እንዲያስወግዱ ከእነሱ ጋር ስደተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል። እነርሱም በልቦናቸው አባታችን ከንግስቲቷ ጋር ታርቋል ብለው በሰላም ወደየቤታቸው ይሄዳሉ። ንግስት አውዶክሲያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው ሀገር ትሰደው ትስደደኝ አለ። ኤጲፋኒዎስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግስቲቷ መጥቶ እግዚአብሔርን የማያውቁ ለፀሐይ፣ ለድንጋይና ለእንጨት የሚሰግዱ ወዳሉበት አቅራጥያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ እግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘለ ዓለሙ ይግባውና በጌታችን በኢየሱስ ክርስቶስ ስም አምኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ልመና ይቅርታ አገኙ። በየቦታውም ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅ በቤተ መቅደስ በቤተ መቅደሳቸው ባረከላቸው ቅድሳቸው ጳጳሳትና ቀሳውስት ዲያቆናትንም ሁሉ ሾመላቸው። ከዚህም በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና አክራጥያ በምትባል ደሴት ተቀበረ። እሱም የህይወት አክሊል ተቀዳጅቶ ከጻድቃን ከሰማይታት ጋር በመንግሥተ ሰማያት እስከ ዘላለሙ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህን መጽሐፍ የሚያነበው ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትን ሽማግሌዎቹንና ጎበዛስቱን ከድቀት ኃጢአት ይደግፋቸው እስከ ዘላለሙ አሜን። ሰራዊተ ሰይጣናትን በሐጸ እሳት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባለ እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ሮሜ በሚባል አገር ከሚኖሩት ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስት ሁልጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል በዓሉ የሚከበርበት ኅዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት መሆኑን በማመን ለወደፊቱ የቅዱስ ሚካኤል የበዓሉን መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውየውና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞው ላይም ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከእነሱም መካከል ብዙ ሴቶች ከልጆቻቸው ጋር ይገኙባቸው ነበር። ከእነሱም ልጆቻቸውን በጀርባቸው ያዘሉ በእንብርቢጣቸው በጎድናቸው የታቀፉ፣ በደረታቸው ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች፣ መሪር እንባን በማፍሰስ ጽኑ ልቅሶን አለቀሰች። እንዲህም አለች፦ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የእኔን የአመፀኛዋን ጎስቋላና ደካማ የተናቅሁ የምትሆን የምሆን ባሪያህን ልመና ለመስማት አቤቱ ቸላት በል ፈጥነህ ስማኝ እንጂ አቤቱ ከጥልቁ ልቦናዬ ወደ አንተ ስለ ምን ጆሮህን ዘንበል አድርገህ ስማኝ፣ ተስፋም አታስቆርጠኝ። ከማህፀኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየሁ ደስ ብሎኝ እኖር ዘንድ የተባረከ ልጅን ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ፣ ጸሎትህ የተባረከ ዘር ያሰጠኝ እንደሆነ ወደ እግዚአብሔር ለምንልኝ ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመን ሁሉ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ ለአንተ ብጻት ሰጥቼዋለሁ እያለች ከበዓሉ ቦታ እስኪደርሱ ድረስ ብዙ ልመና ቀረበች። የመላእክት አለቃ የሚሆን ከቅዱስ ሚካኤል ቤተ ክርስቲያን ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቁመው በአንቃድኦ ህሊና፣ በአንቃድኦ ልቦና፣ በሰቂለህሊና አንድ ልብ ሆነው ሀሳባቸውን አንድ በማድረግ በመረረ ልቅሶ እግዚአብሔር ልጅ ይሰጣቸው ዘንድ ልመናን አቀረቡ። ስርዓተ ቅዳሴውም ከተፈጸመም በኋላ እንደ ህጉና እንደ ስርዓቱ የክርስቶስ ስጋውንና ደሙን ተቀበሉ። ከዚህም በኋላ ቄሱ ቡራኬ ሰጥቶ ሰርሆተ ህዝብ ከሆነ በኋላ ህዝቡ ሁሉ ወደ የቤታቸው ሄዱ። ያች ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በከባድ ሐዘን ተውጣ አደረች። በዚህም ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትዮዋ ሆይ ከእንግዲህ አትዘኚ፣ እግዚአብሔርን ልመናሽን ሰምቶ ሀሳብሽን ፈጽሞልሻል። ልጅም ትወልጅ ዘንድ ማህፀንሽን ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚ አላት። ከእንቅልፏን በነቃች ጊዜ ይህን አይነቱን ቃል በመስማቷ ፈጽሟ ተደሰተች። እግዚአብሔርን እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። እግዚአብሔርን በመላኩ ቃል የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ፣ ሁለመናው፣ መላ ሰውነቱ ያማረ ወንድ ልጅ ወለደችና ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላጆች ተድላ ደስታ አደረጉ። ለተራቡና ለተጠሙ ምጽዋትን ሰጡ። ወንድ ልጅም በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክቡር በሀገሩ ታላላቅ ሰዎች የምሳ ግብዣ አደረጉ። ሆኖም ምኞታቸው ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጻት አድርገው የሰጡትን ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን የአቤል ብላቴና ከተወለደ አንድ ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ባልቻሉ ጊዜ ያን ህፃን የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን እናቱ ብጻት ስዕለት አድርጋ ሰጥታው እንደነበር አስታወሰች። እንዲህም አለች ልጄ በጽኑ ደዌ የተያዘበትን አወቁ ስለ ቴና ክብሬ ልጄን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና ከዚህም በኋላ በአስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ያለውን ማይ ረጨችው፣ በቀንዲሉ ላይ ያለውን ዘይት እየቀባች የመላእክት አለቃ ቅዱስ ሚካኤል ሆይ፣ ልጄን ከዚህ ጽኑ ደዌ የፈውሰው። ከዚህም ከባድ በሽታ ብታድነው እንደ ቀድሞ ብጻቴ ስ እስከ ዕለተ ሞቱ ድረስ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ በዚያኑ ጊዜ በቅጽበት ልጇ ብላቴናው ዳነላት። ከደዌውም ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለለ ዘመኑ ሁሉ መልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ታምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰግነች በታላቅ ደስታ ወደ ቤቷ ገባች። እንዲህ እኛም የክርስቲያን ወገኖች ሁላችን ብላቴናውን እንዳዳነ የነፍስና የስጋ ደዌ ከሚሆን ኃጢአት ያደነንና በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነጻ ያደርገን ያደርገን ኃጢአት ለማሰራት የሚደፋፈረውን ተግባር ሁሉ ከኛ ያርቅ። እግዚአብሔር ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደል ቁልፍ ከላያችን ላይ ቆርጦ ይጣለልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የመታሰቢያው በዓል እንደሆነ እንናገራለን። በዚህች ዕለት ነብዩ ንባቆም ለአጫጆች ምሳ ሊወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና ሚካኤል ንባቆምን ምግቡን እንደያዘ በአንዲት የራስ ፀጉር አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል ሀገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤልን ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆምን ከያዘው ምግብ ጋር ምንም ሳያጎድል መልሱ መልሶ አጫጆች ወዳሉበት ወደ ይሁዳ ሀገር መልሶ በቅጽበት አደረሰው። ስለዚህ የቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ የቤተ ክርስቲያን ሊቃውን ታዘዙን። ጸሎቱ በረከቱ ከሁላችን ጋር ለዘላለም ይኑር አሜን። ቅዱስ ሚካኤል ሆይ የቅዱሳንን ምስዋዕ ጸሎት ታሳርግ ዘንድ በአብ የምስዋዕ አዳራሽ ለሚሆን አነዋወርህ ሰላም ላለው ሚካኤል ሆይ እግዚአብሔር ወልድ ሀፍረተ መስቀልን